ሲሄድ በቃ እንጋታ ልጅ በማርያም በማርያም በቃ፣ ለምን ለምን እንደሆነ ለምን ለምን የዜድ ህመም የሩቴ ደጋፊ እንዲሰሙ ስለው ፈለኩ ነው። ገባችሁ? ያ ሰማችሁት፣ ምን ያህል መስዋዕት እንደከፈለች ምን ያህል እንደሄደች ምን ያህል እንደወደቀች እንደተነሳች። ይኸው እኔ ከመናገራችሁ እራሳችሁ ሰማችሁት አይደለም ማለት ነው አንድ ቀን ተጣልተን የተነሳ ዛሬ ላይ አብርሽ ሩት ባልወዳት ራሱ ማለት ነው። በአብርሃም እና በሩት ምንም ነገር ባልወዳቸው ራሱ። እነሱ መናገር አልችልም፣ ምክንያቱም በእነሱ የተነሳ ብዙ ህቶችን አግኝቼበታለሁ። በባሉ የተነሳ በነሱ የተነሳ ነው ያገኙት ይሄን ህቶችን ማለት ነው። አንድ አመት ሁለት አመት የምር በጣም ያሳፍራል። በዚህ ልክ እንደዚህ ወርዳችኋል፣ ዘግጣችኋል። ሱብሃን አላህ። አላህ ሂዲያ ይስጣችሁ የምር የፍቅር ፋሚሊ እኮ ወላይ ፍቅር ናቸው፣ አይሳደቡ ከስድብ ከትችት ነፃ የሆኑ በቃ ምርጥ ጀግና እንደልክ እንደ ፍቅር ናቸው ማለት ነው። እና በጣም ይገርማሉ። እኛ ከዚህ በፊት ሲሰዱን ሲያጥረገርጉን ሲጨምቁን ነበሩ። አሁን ደግሞ እውነታው ሲገባቸው ወደ ወደ አብሪሽን ሮታን እየረገጡ ይገኛሉ። እሱ ባይዘዊ መጥፎ ነገር ባትናገሩ መጥፎ ነገር ባታወሩ የተሻለ ነው። እነሱ ጸብ የላቸውም። በቃ ቢዝነስ ነው፣ ብር ነው፣ ሽቀላ ነው። ብር አናታቸው ወጥተዋል። በቃ ያኒ አሪስ ሴት እያገላብጣል። እሷም ከአንዱ አንድ ጊዜ፣ ከዳኒ አንድ ጊዜ፣ ከይስሀቅ አንድ ጊዜ፣ ከአወል አንድ ጊዜ፣ ከመሀመድ አንድ ጊዜ፣ ከአንዱ ተልጣጥፋ ተነጣለች ማለት ነው። ሰው ደግሞ ህዝቡ እንደዚህ አይነት ነገር ስለሚፈልግ፣ ህዝቡ ጫጫታ ስለሚፈልግ፣ ህዝቡ ግርግር ስለሚፈልግ ስለሚያውቁ እንደዛ ነው። ነገር ግን ሩታና ሩታና አብሪሽ አይሪሽ ጸብ የለባቸው ወበቀጥር ፍቅርም ያኔ በቃ ጀስት ስራ እየሰራች ነው እንጂ ፍቅር ምናምን ጀስት እንደ ጓደኝ። በነገራችን ላይ ከፍቅርና ከፍቅርና ከአብሪሽ ያኔ አብረው ቢቀጥሉ በባይኒኝ በጣም ደስ ይለኝ ነበረ። ነገር ግን የሚሆን አይመስለኝም ሀታ አብሪሽ ደስታ የሚሰማው ከፍቅር ጋር ነው ማለት ነው። ግን አብሮ እንደማይቀጥሉ አውቆ አውቄ ደስ የሚለኝ ነገርስ ግን ደስ ብሎኛል። የጠላትን አንገት ስላስደፉ በጣም ደስ ብሎኛል። ሰላም አሌይኩም ወራህመቱላ ወበረካቱ። ድና የተከበራችሁ ዴቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? በየላችሁበት ሰላማችሁ ይዛ ያላ ህዝነት መራህመት አይላችሁ። እንግዲህ ጠፍተናል ቤተሰብ እንዴት ናችሁ? ደህና ናችሁ? አልተመቸንም ከኦንላይን ስራ ከዚህ ከቤ ከሰው ቤት ስራ ወላሂ ምንም አይመችም እስኪ የምትችሉ ቪዲዮ ሰርታችሁ ላኩልኝ የወገን ደራሽ ወገን ነው ደግፍ አርጎኝ አግዙኝ ቆስቁሱልኝ እና አልተመቸኝም ምንም ሰዓት እየቀዘ በጣም እየዘቀዘቀው ነው አጫውቱልኝ ቤተሰብ ሰው ወምዘኔ የምትወዱ የምታደንቆኝ ሰዎች ከፈት ከፍታችሁ እና እኔ ሲመቸኝ እሰራለሁ፣ ግን አሁን ረመዳን ስለሆነ ጠለበስቶ አልተመቸኝም። እና እንደት ናችሁ? ደህና ናችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ያው ዞር ዞር ስለ አንዳንዱ ቪዲዮ እያየው በጣም እየሰኩ ፎቶ እያልኩን ነበር። ይቅርታ ዛቀው ባጩ ያው ማታ ስለማይመችኝ አሁን ልቅረጽላችሁ አሁን ልስራል ብዬ ነው። ይቅርታ ጾመኛ ነኝ። በዛ ላይ ስራ ቀን ሙሉ ነው የሚሰራው። ያው ብቻ አልሐምዱሊላህ ልኩልሃለን እና ዛሬ የምታዩት በሩታና በአብሪሽ እንዲሁም በፍቅርዬ ማታ አብረው መጥተዋል። ሲቀጥል በጎቹ የሩታን ወደው አድርቀው ብዙ መስዋዕት ከፍለናል፣ ብዙ ነገር አድርገናል፣ የያዝነው ሁሉ በእሷ ጨርሰናል፣ ከቤተሰቦቻችን ተጣልተናል፣ ከብዙ ስከ ወንድሜ ተቀያይመናል። እንዴት እንደዚህ ትሆናላችሁ ብለው ብቻ ሀሳብ ቴክ ቶክ ላይ ሲያወሩ ሰማሁኝና በጣም ተገረምኩኝ። ጋይስ፣ በዚህ ልክ በቃ ወርደዋል ማለት ነው። ምንጉድ ናቸው እንዴ! እንዴት ነው አንድ በሶሻል ሚዲያ ያወቃችሁ ሰው ያያችሁ ሰው ብቻ ይህንን አክል መስዋዕት ምትከፍሉት? እኔ የፈለገው በወደው ራሱ ባደንቀው፣ እኔም ያኔ የምር በጣም በግ ናቸው። ወረበል በግ ናቸው። በግ ባይሆኑ እንደዚህ ማለት እኔ ጭንቅላት የተሰጣችሁ ለምንድነው? ልታስተውሉበት እኮ ነው፣ ልታሰላስሉበት እኮ ነው። የነሱ መቀለብ ለምን አስፈለገ? እና መጀመሪያ ራስሽን ከመዳን ቤት ሳትውጪ፣ ራስሽን ነጻነት ሳታገኝ፣ ራስሽን ዘና ፈታ ብለሽ እንደፈለግሽን በንጹህ አየር ሳትተነፍሽ፣ እንዴት ነው የሀብታም የምትቀልቡት? እንዴት ነው ከሀብታም ጋር የምታሽቃብጡት? አረተው እንጂ ተመለሱ። የምር እነሱ ደግሞ ሲጀምር መጥፎ ነገር ባይወጣቸው መጥፎ ነገር ባትናገሩ የተሻለ ነው። ምክንያቱም እነሱ ድራማ ነው እየሰሩ ያለው። ጋይስ አብሪሽ እና ሮታ አልተጣሉ። ፍቅርና አብሪሽም ጀስት በቃ ስራ እየሰሩ ነው። ነገር ግን ፍቅር እየባኑ ሰት ቶሎ ቶሎ እየመጣች አይደለም። ለምን እንደሆነ አላውቅም። ቶሎ ቶሎ እየመጣች አይደለም። እሷ ግን ያኔ እንደምንም ሩታ ሁለት መቶ እንድትገባ ፍቅርም ሁለት መቶ እንድትገባ ብለው ነው ያው ሩታ የሩታ ነው። የፍቅር እየትንሽ ቶሎ ቶሎ ቪዲዮ ስለማንሰራ አሌ አሌዳም ሰብስክራይቡ ማንሻላ። እንግዲህ በቅርብ ቀን ይሄ ትሞላለች ብዬ አስባለሁ። ግን በቃ ሩታ ከስንት ሰው ተላጥፋጥፋ መጥታለች። አብሪች ከስንት ሰው ተለጣጥፎ መጥተዋል። ሶ ዶላር ነው፣ ቢዝነስ ነው፣ ስራ ነው፣ እየሸቀሉ ነው። አባቴ እናንተ ዛው ሮዛችሁ ስትቀቅሉ እነሱ የት እንደደረሱ ብታዩ ጉድትሉ ነበረ። እስከ ዛሬ ድረስ ያሳለፍኩትና የገደልኩት ጊዜ ለራሴ በሆንኩ ብላችሁ ትናደዳላችሁ ማለት ነው። ይልቁ ስለ ሰው ከምትጨነቁ፣ ሁሌም ስለ ሰው ከምታወሩ፣ ላይ ብላይ ተጥዳችሁ ቤታችሁ ከፍታችሁ፣ በቃ ስለ ቢዝነስ ምን ሰርቼ ባድግ ነው ምን ሰርቼ ብለወጥ ነው ብላችሁ ስለ ራሳችሁ አላማ ብታወጡ ፊልድ ብታወጡ ሲቀጥል ደግሞ ዩቱብ ላይ ከፍታችሁ በተሰሩ ቲክቶክ ምን የትላንትናው ራሱ በቃ ፕራንክ ነው፣ ተመካክረው ነው እየሰሩ ያለው የይስሀቅ ላከው እና ብቻ፣ ሁሉም ነገር ፕራንክ ነው፣ ውሸት ነው፣ ተመካከረ ነው የሚሰሩት። እኔ ስጀመር ወላይ ነው ብላችሁ ቪዲዮዋቸው ራሱ አላየውም። ምናልባት እኔ ልፈተፍት ወር ደግሞ ቪዲዮ ልሰራ የሆነ ነገር ከሆነ እንጂ እኔ ሀታ ሰብስክራይብ አላደረግኳቸውም። ምክንያቱ የሚሰሩት ነገር አቋም የለውም፣ ጥሩ ነገር የለውም። እኔ እንዳልምል ፍቅርዬ ብቻ ነው ያደረግኳት ማለት ነው። ፍቅርዬ ፉፉ አድርጋቸዋለሁ። በጣም ነው የምወዳቸው ማደንቃቸው እና እነሱ ከፍ ብለው አድገው ተለውጠው ማየቴ ፍላጎቴ ነው። ግን እነዛም ያው ጥሩ አንዳንዴ ያበዙታት ልንጭ እነሱን፣ ጥሩ ናቸው ግን ደግሞ ፕራንክ አብዝተዋል፣ ውሸት አብዝተዋል በአሁኑ ሰዓት እና እኔ እንደዚህ ውሸት ያለበት ፕራንክ ወሬ የማይጠቅም ቦታ ራሱ አልገኝም አላይም። እና ለማንኛውም ቤተሰብ ለእኔ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ወዳችሁ ፈቅዳችሁ ለምትከታተሉን ፍቅር ለምናሰሪም ለምን ጠፋ ሲላችሁ ለምትፈልጉኝ ስሪ ስሪ የምትሉኝ ሰዎች ጓደኞቼ በሙሉ አመሰግናለሁ። ኢንሻላህ ሲመቻቸኝ እሰራለሁ። የምትችሉ ደግሞ ቪዲዮ ቀርጣችሁ ላኩልኝ፣ እስኪ ለዚህ ወራት ብቻ። ከዛ እኔም አጣጡፈዋለሁ፣ እሰራለሁ ማለት ነው። ምናልባት ያው በአድ ረመዳን ብዙም ላይኖር ይችላል፣ በአድ ለይድ ማለት ነው። አንደኛው ጠለብ። ለማንኛውም በቀጣይ ፕሮግራም እስክንገናኝ ሰላም አለይኩም ወረህመቱላሂ ወበረካቱህ።